ሳሙኤል ለዳዊት አዲስ ሲዝን ይሆነለት። ቅባቱ ከፈሰሰበት በኋላ ዳዊት ወደ አዲስ ሲዝን ይመጣ፣ ከበግረኝነት ወደ ንግስና ስፍራን ይመጣ። አንዳንዶቻችሁ ህልምም ጭራሽ ላታዩት ትችላላችሁ፣ ወይ ትንቢትም ላይነገራችሁ ይችላል። ግን ቤታችሁ ውስጥ ሆናችሁ የምትለማመዱት የእግዚአብሔር ኃይል አለ። መጽሐፍ ሲናገር ሳምሶንን በኤሽታ ኦል ሸለቆ ያነቃቀው ነበር ይላል። ከዚያ መነቃቃት በኋላ ነው ወደ አዲስ ሲዝን ውስጥ የገባ። ስለዚህ ዮሴፍ በእነሱ ማይንድ ተሸጧል እንጂ ተገፍቷል እንጂ በእግዚአብሔር ሀሳብ ወደ አዲስ ሲዝን ውስጥ የገባል። የተወደዳችሁ የጋርስ ቮይስ ፎር ኔሽን ተመልካቾች እንዴት ናችሁ? ሁሉ መልካም። በምለቃቸው ትምህርቶች እየተባረካችሁ እንደሆነ ኮሜንቶች ላይ እያየሁኝ ነው። ለብዙዎች ሼር እያደረጋችሁ ያላችሁ ጌታ ኢየሱስ አብዝቶ ይባርካችሁ። አሁንም ግን ኮሜንት ማድረጋችሁን፣ ለሌሎች ሼር ማድረጋችሁን፣ ቪዲዮን ስትጀምሩ ደግሞ ላይክ ማድረጋችሁን እንዳትረሱ። ለብዙዎች እንዲደርስ ማለት ነው። ጌታ ኢየሱስ አብዝቶ ይባርካችሁ ይህንን ስለምታደርጉ ስለዚህ እኔም እግዚአብሔር በሰጠኝ ጸጋ መጠን ማለት ነው የብዙዎቻችሁን ህይወት የሚቀይር መገለጦችን ትምህርቶችን ኃይል አካፍላለሁ ስለዚህ እናንተም እንዳትረሱ ተባረኩ ዛሬም ማስተምራችሁ ማለት ነው አዲስ ሲዝን ውስጥ ልትገቡ ስትሉ ወይም አዲስ የሆነ ነገር ወደ እናንተ እግዚአብሔር ሊያመጣ ሲል የምታዩቸው ምልክቶች አሉ እነዚህ ምልክቶች ማለት ነው ሚስ እንድታደርጉ ስለማልፈልግ ነው እንዲያመልጣችሁ ስለማልፈልግ ነው። ብዙ ሰዎች ብዙ የተስፋ ቃል አላቸው፣ እግዚአብሔር ተናግሯቸዋል፣ ብዙ ትንቢት ተነግሯቸዋል። ነገር ግን ማለት ነው ሲዝኑን ባለማወቃቸው ምክንያት ሚስ ያደርጉታል። ያመልጣቸዋል። ይሄ እንዲያመልጣችሁ ስለማልፈልግ ነው። ምክንያቱም ብዙዎች ሲያዝኑ አይቻሉ የሚዘገይ ተስፋ ልብን ያደክማል። ጠብቀው ጠብቀው ትንቢታቸውን የሚፈጠር ነገር የለም። ይህ የሚሆንበት ምክንያት እግዚአብሔር የተናገረው ነገር ስለሚያልፍ ሳይሆን አብዛኛው ጊዜ ሲዝናችሁን ስለማታውቁት ነው። ያው አንዳንድ ትንቢቶች የተሳሳቱም እንዳሉ ሆኖ ማለት ነው አብዛኞቹ ግን ጊዜያቸውን፣ ሲዝናቸውን ምን ማድረግ እንዳለባቸው ስለማያውቁ ነው። ምልክቶችን ስለማያውቁ ነው። ስለዚህ ቀጥታ ወደ ትምህርቴ ልግባ። አዲስ ነገር ውስጥ እግዚአብሔር እያስገባኝ እንደሆነ እንዴት ነው የማውቀው? የመጀመሪያው ነገር ማለት ነው አንዩዟል የሆነ ያልተለመዱ ህልሞችን ትንቢቶችን የእግዚአብሔር ኃይል ወደ እናንተ ይመጣል። የመጀመሪያው ምልክት ይሄ ነው፣ ያልተለማመዳችሁት አንዳንዶቻችሁ በተደጋጋሚ ሳምንቱን በሙሉ ህልሞችን ልታዩ ትችላላችሁ። አንዳንዶቻችሁ ደግሞ በነቢያት እግዚአብሔር በተለያዩ አገልጋዮች ይናገራቸዋል። በተደጋጋሚ እዚህም ስትገቡ ፕሮፌሲ ነው፣ እዛም ስትገቡ ፕሮፌሲ ነው። እኔ እንደዚህ አይነት ሲዝኖችን ስላለፍኩኝ ነው። ስለዚህ አንድ ነገር አስተውያለሁ፣ እግዚአብሔር ወደ አዲስ ሲዝን ውስጥ ሊያስገባኝ ነው። ያው አንዳንዶቻችሁ ሲተነበይላችሁም ህልምም ስታዩ ሞቅ ይላችሁና ታልፉታላችሁ። ደስ ብቻ ብላችሁ ኢንጆይ ብቻ አድርጋችሁ ታልፉታላችሁ። እግዚአብሔር ለቀልድ ዝም ብሎ አይናገርም። ለቀልድ በህልሞች ወደ እናንተ አይመጣም። ለቀልድ በእግዚአብሔር ሰዎች ዝም ብሎ ወደ እናንተ አይመጣም። ስለዚህ ማለት ነው አንዩዣል የሆነ ያልተለማመዳችሁት ህልሞችና ትንቢታዊ ነገሮች ሲመጡ ማለት ነው እግዚአብሔር ወደ አዲስ ነገር እያስገባችሁ ነው። እሱ ብቻ ሳይሆን አንዳንዶቻችሁ ህልምም ጭራሽ ላታዩ ትችላላችሁ ወይ ትንቢትም ላይነገራችሁ ይችላል ግን ቤታች ውስጥ ሆናችሁ የምትለማመዱት የእግዚአብሔር ኃይል አለ። ትልቅ የሆነ አስደናቂ የሆነ የእግዚአብሔርን መገኘት ትለማመዳላችሁ። የሚሰማችሁ በዛ ሲዝን የሚሰማችሁ የእግዚአብሔር መገኘት ያልተለመደ ነው የሚሆን። ስለዚህ እኔ ብዙ ጊዜ ያጋጠመኝ ነገር ስለሆነ ነው። ለምንድን ነው ይህን ኃይል በዚህ ሳምንት እየተለማመድኩ ያለሁት? ለከእግዚአብሔር ወደ አዲስ ነገር ሊያስገባኝ ስለፈለገ ነው። መጽሐፍ ሲናገር ሳምሶንን በኤሽታኦል ሸለቆ ያነቃቃው ነበር ይላል። ከዛ መነቃቃት በኋላ ነው ወደ አዲስ ሲዝን ውስጥ የገባው። ሐዋርያት ሥራ ምዕራፍ ሁለት ላይ ሁላችን እናውቃለን፣ መንፈስ ቅዱስን በመጠበቅ ሳለ የእግዚአብሔር መንፈስ ምን አለ ወረደ። ከዛ መንፈስ በኋላ አዲስ ሲዝን ውስጥ ነው የገቡት። አዲስ ነገር ውስጥ ነው የገቡት። ወደ አዳዲስ ታምራቶች ነው የገቡት። አይታችኋል፣ የእግዚአብሔር መንፈስ ባልተለመደ ነገር ያነቃቃችኋል፣ ይሞላችኋል። ከዛ ወደ አዲስ ሲዝን ውስጥ ትገባላችሁ። ኢቨን ኢየሱስንም ብታዩት ሰማያት ተከፈቱ፣ መንፈስ በርግብ አምሳል ወረደ። ከዛ ሲዝን በኋላ ወደ አዲስ ነገር ውስጥ ኢየሱስ ገባ። ስለዚህ ብዙ ጊዜ ያልተለማመዳችሁት የእግዚአብሔር ክብር፣ ህልሞች፣ ትንቢታዊ ነገሮች ሲመጡ አስተውሉ። እግዚአብሔር ወደ አዲስ ነገር ሊያስገባችሁ እያነቃቃችሁ ነው። ስለዚህ የመጀመሪያው ሳይን ይሄ ነው። ሁለተኛው ሳይን ደግሞ ይህንን አውቃለሁ ብዙዎቻችሁ አጠብቁ፣ ሪጀክሽን ነው ወይም መገፋት ሊሆን ይችላል። ሰዎች ሳይቀበሏችሁ ሲቀር ሲገፏችሁ ሲቀር እግዚአብሔር ወደ አዲስ ሲዝን ውስጥ ሊያስገባችሁ እያለማመዳችሁ ነው። መጽሐፍ ቅዱስ ላይ ሁላችንም ዮሴፍን እናውቃለን። ዮሴፍ መጀመሪያ የተነሱበት ወንድሞቹ ነው። ወንድሞቹ ነው የገፉት፣ ወንድሞቹ ነው ሪጀክት ያደረጉት፣ ወደ ጉድጓድ የጣሉት፣ ወደ ግብፅ ሰዎች አሳልፈው ይሰጡት የሸጡት። ስለዚህ ዮሴፍ በእነሱ ማይንድ ተሽጧል እንጂ ተገፍቷል እንጂ በእግዚአብሔር ሐሳብ ወደ አዲስ ሲዝን ውስጥ እየገባል። እግዚአብሔር ወደ አዲስ ሲዝን እያስገባው ነው። ስለዚህ አንዳንዶቻችሁ ቤተሰቦቼ ገፍተውኛል፣ ጓደኞቼ ረስተውኛል፣ አይቀበሉኝም የማቃቸው ሞዳቸው የቸርች ሰዎች ረስተውኛል፣ ገፍተውኛል። ስለዚህ ብዙዎች ግን የሚያደርጉት ማልቀስ ነው ወይም መሸሽ። ስሙኝ፣ አሁን ብዙዎቻችሁ ወይ ሸሽታችኋል፣ ወይ ያልቀሳችኋል፣ ተስፋ ቆርጣችኋል። ሪጀክሽን ግን የዳይሬክሽን ሳይን እንደሆነ አላወቃችሁ። መገፋት አቅጣጫ እግዚአብሔር ሊቀይራችሁ እንደሆነ ለአዲስ ሲዝን እንደሆነ ግን አላወቃችሁ። ግን ዝም ብላችሁ እያለቀሳችሁ ሸሽታችሁ ፈርታችኋል። በእውነት ነው እምላችሁ አሁን ይህንን ሁል ጊዜ አይደለም። ሁል ጊዜ ሪጀክት ተደርጋል ማለት ዳይሬክሽን ነው ላይሆን ይችላል። አብዛኛው ጊዜ ግን ብዙ ጊዜ ግን ሪጀክሽን ስፍራ እንድትቀየር ሪጀክሽን ወደ አዲስ ሲዝን ውስጥ እግዚአብሔር ሊያስገባ ሲፈልግ ነው። ስለዚህ እንዳታለቅስ እንዳትሸሹ። እኔ ፐርሰናል ላይፌ ላይ የገጠሙኝ ብዙ ጊዜ አለ። አገልግሎቴን አልቀበልም እዚህ ስፍራ ተብያቃለሁ መቆየት አትችልም ተብያ ቃለሁ በዛታ በዛ ሰዓት በነሱ አኬት ትክክል ሊሆን ይችላል። ወይም ደግሞ እኔ ፐርሰናል ላይፌ ላይ ሪጀክት የተደረግኩባቸው ሰዓቶች አሉ። አገልግሎት አንቀበልም የተባልኩባቸው ሰዓቶች፣ የተገፈውባቸው ሰዓቶች ነበሩ። ስለዚህ ያ ሪጀክሽን ያመጣው ግን እኔ ላይፍ ላይ ሌላ ዳይሬክሽን ልቀየር ነው ለብዙ ኔሽን እንዲሆን ለብዙዎች እንድተርፍ ነው። ስለዚህ ማለት ነው ሪጀክት ስትደረጉ ማለት ነው እንዳታለቅሱ ተስፋ እንዳትቆርጡ፣ ያ ሪጀክሽን ለዳይሬክሽን ነው። ምናልባት እግዚአብሔር ለብዙዎች እንድትሰማ አንተ ውስጥ ያለው ነገር ለብዙዎች እንዲሆን ስለፈለገ ነው። ስለዚህ አንዳንድ ጊዜ እግዚአብሔር ብሏችሁ ብሏችሁ አልሰማ ስትሉ ሪጀክት እንድትደረጉ ያደርጋል፣ እንድትገፉ ያደርጋል። ወንድሞቼ ከመነሳታቸው በፊት እግዚአብሔር ወደሚል ስፍራ ቶሎ መሄድ አለብን። ምክንያቱም አንዳንዱ ስፍራው ስለተመቸውና እዛ ስፍራ ላይ መቆየት ስለሚፈልግ እንትን ማለት አይፈልግም። ውስጡ ያለው ነገር እንዲጨምር አይፈልግም። በቃ ያለበት ቦታ ተመችቶታል። አንተ ውስጥ ያለው ግን ትልቅ ከሆነ እግዚአብሔር ሰዎችን ያስነሳባል፣ እንድትገፋ ያደርግሃል። መገፋት ግን እንድትሰፋ ነው። ይሄ መገለጥ ብዙ ሰዎች የላቸውም። ሪጀክሽን ለዳይሬክሽን እና እንድትሰፉ ነው። በእውነት ነው ምላችሁ። ኢቨን ወጣቶች ስለሆናችሁ የምትከታተሉኝ፣ ኢቨን ሪሌሽንሽፕ ላይ ሪጀክት አደረገችኝ፣ ኦር ደግሞ በተቃራኒው ሪጀክት እያደረገኝ ነው። እኔ ማድረግ ያለብኝን ነገር እያደረግኩኝ ነው፣ ግን ሪጀክሽን በዝቶብኛል። እየተቀበለኝ አይደለም፣ ወይም እየተቀበለችኝ አይደለም። በእውነት ነው ምላችሁ፣ እግዚአብሔር ሪጀክት እያስደረገ ያለው ነገር ያ ፐርሰን ወይ ላንቺ ትክክል አይደለም፣ ከዛ ፐርሰን እንድትወጪ እግዚአብሔር ስለሚፈልግ ነው። አንዳንድ ጊዜ ታውቃላችሁ ጋድ አፒታይት እንደሚዘጋ በአፒታይት ብዬ ልውሰደው እንጂ የልጁን አፒታይት ወይም የልጅቱን አፒታይት ኮምፕሊትሊ ይዘጋዋል። ከዛ አንተ ወይም አንቺ ታለቅሳላችሁ። ምን አንሶኝ ነው ምናምን ትላላችሁ። አፒታይቱን እግዚአብሔር የሚዘጋው ያ ፐርሰን ላንቺ ወይም ላንተ ስላልሆነ ባይዘ በእንደዚህ አይነት አይን መከፈትና ሪቪሌሽን በእንደዚህ አይነት ሪቪሌሽን ተንቀሳቀሱ። ተስፋ መቁረጥ የለባቸው። ሶ እኔ እግዚአብሔር በብዙ ሰዎች ህይወት ውስጥ ስላሳየኝ ነው ይህንን ነገር ምነግራችሁ። ሪጀክት ተደርገዋል፣ ነገር ግን ከፍታቸውን ነው ያየሁት። የአገልግሎት ከፍታ ነው ያየሁት። የትዳር ከፍታ ነው ያየሁት። የብዙ ከፍታ ነው ያየሁት። ቆመ ብለን ስናስበ ነው ኦኬ ጋድ ሪጀክት ያደረገን ለነዚህ ሰዎች ከፍታ ነው ያለው። ስለዚህ ሪጀክሽን አዲስ ሲዝን እያመጣ ነው። ሶስተኛው ነገር ደግሞ ማለት ነው ሰዎችን ወደ እናንተ ያመጣል። ኮኔክሽኖችን እግዚአብሔር ይፈጥርላቸዋል። ያላሰባችሁት ሰዎች ወደ እናንተ ይመጣሉ። ኦር ደግሞ እግዚአብሔር እናንተን ወደዛ ሰዎች ይልካቸዋል። አገልጋይ ሊሆን ይችላል ወደዛ አገልጋይ እግዚአብሔር በተደጋጋሚ በህልም እያሳየ ሊሆን ይችላል። በተለያየ ነገር ይልካቸዋል። ሰዎችን ወደ እናንተ ሲያመጣ፣ ኦር እናንተ ወደዛ ስትሄዱ ኮኔክሽን ሲፈጥር፣ ጋድ አዲስ ይዝን ውስጥ ልትገቡ ነው። በእውነት ነው የምላችሁ የምነግራችሁ ነገር በደንብ አስተውሉ። ኮኔክሽን እግዚአብሔር ይፈጥርላቸዋል። ለምሳሌ በቀላሉ ከመጽሐፍ ቅዱስ ዳዊትን ተመልከቱት። ዳዊት የበግ እረኛ ነበረ። ወደ እሱ የላከው ማንን ነው? ሳሙኤልን ነው። ሳሙኤል ለዳዊት አዲስ ሲዘን ይሆነለት ቅባቱ ከፈሰሰበት በኋላ ዳዊት ወደ አዲስ ሲዘን ነው የመጣው። ከበግረኝነት ወደ ንግስና ስፍራ ነው የመጣው። ወደ ንግስና ከሄድ ነው የመጣው ከበግረኝነት አይታችኋል። እግዚአብሔር አንዳንድ ሰዎችን ወደ ህይወታችሁ ይልካው ወይ እናንተን ደግሞ ወደ እነሱ የሚልክበት ምክንያት አዲስ ሲዝን ሊከፍት ነው። የመጀመሪያው ዋናው ሲሪየስሊ ይህንን ነገር መውሰድ አለባችሁ። ስለዚህ አንዳንዶቻችሁ እግዚአብሔር በህልም አሳይቷችሁ በውስጣችሁ ተናግሯችሁ እየቆማችሁ ያላችሁ ሰዎች ሲዝናችሁን እያዘገያችሁ ነው። እነዚህን ሰዎች ካላገኛችሁ በስተቀር የሚከፈት ሲዝን የለም። ሲዝናችሁን እያዘገያችሁት በእውነት ነው ምላችሁ? ስለዚህ ልክ እግዚአብሔር ተናገራችሁ አይደለም። ስለዚህ ጌታዊ ምንድነው ማድረግ ያለብኝ? ያንን ሰው እግዚአብሔር ይሰጣችኋል። ሂዳችሁ ከዛ ሰው ጋር ኮኔክትድ ስትሆኑ ሲዝናችሁን አሎክ ታደርጉታላችሁ፣ ትከፍቱታላችሁ። መጽሐፍ ላይ ለምን ኢየሱስ ወደ መጥምቁ ዮሐንስ የሄደ ይመስላችኋል? እንዴ ኢየሱስ አምላክ አይደለን እንዴ በራሱ ለምን አልተገለጠ? አይታችኋል ኢቨን ጋድ ራሱ እንዴት ሲዝን እንደሚያከብር ኢየሱስ ራሱ ሲዝንን እንደሚያከብር ዮሐንስ ጋር የሄደበት ምክንያት ሌላ መከፈት ያለበት ሲዝን አለ። ዮሐንስ መቀየር አለበት። አው ስለዚህ ዮሐንስ ኢየሱስ ምንድነው ያለ? ህግን ሁሉ መፈጸም ይገባናል አለ። ተጠመቀ ለማን ሲዙን አሳልፎ ሰጠው? ለኢየሱስ ማለት ነው። ስለዚህ ዮሐንስ የሁሉ ሲያጠምቅ የነበረው አንድ ሰው ሚት እስኪ ያደርግ ነው ጂሰስን ማለት ሌላ ሲዝን መቀየር አለበት። ስለዚህ ሲዝን የሚቀየረው ኮኔክትድ ስትሆኑ ነው። አንዳንዶቻችሁ ፈዛችሁ ቁጭ ብላችኋል። በህይወታችሁ ላይ ኮኔክት ያደረጋችሁት ሰው የለም። ስለዚህ እግዚአብሔር ሆይ ሰው ስጠኝ በሉ፣ ሊደር ስጠኝ አባት ስጠኝ በሉ። እንደዚሁም ደግሞ ቢዝነስ ላይ ሊሆን ይችላል። እግዚአብሔር የሚሰጣችሁ ፐርሰናል ትዳረም ሊሆን ይችላል ያ ፐርሰን ወደ ላይፍሽ ከገባ በኋላ ያቺ ፐርሰን ወደ ላይፍ ከገባች በኋላ ማለት ነው ህይወት ይቀየራል። ስለዚህ መጽሐፍ ሚስትን ያገኝ በረከትን አገኝ፣ ልክ ስታገኛት ሌላ የሚከፈት ሲዝናል። ይህን ሁሉ ግን የሚሰጣችሁ እግዚአብሔር ነው። ስለዚህ ፕሬ ማድረግ አለባችሁ። ክብር ለጌታ። አሁን እነዚህ የነገርኳችሁን ነገሮች ማለት ነው ካስተዋላችሁ ማለት ነው እግዚአብሔር አዲስ ሲዝን እያመጣ ነው። ተባረኩልኝ። ከተባረካችሁ አጭር ብትሆን የሚችል መልእክት እንደምትባረካችሁ አምናለሁ። መባረካችሁን ኮሜንት ላይ አሳዩ። ሌላ መንፈስ ለእግዚአብሔር መንፈስ ሌላ ነገር ሲያመጣ ሌላ ነገር ደግሞ ነገራችኋለሁ። ተባረኩ።